ሴቶች አምድ ባጭሩ ህልሙን እንዴት ትገልጫዋለሽ? ይሄ ናቡከደነጾር ያየው አብርሃም የገለጸዋልና ምን ይመስልሻል? የናቡከደነጾርን ህልም እንደተባለው እነዛ ጠበብቶችን ፍቱልኝ ብሎ የሚፈታለን ጠፍቶ ካልሆነ ህልሜንም ከነትርጉሙ ህልሙ ጠፋበት እና የጠፋብኝንም ህልሜንም አስታውሳችሁ ድጋሚ ደግሞ ትርጉሙን ንገሪኝ ብሎ እነዛ ጠበብት የተባሉት የዓለም ታላላቅ እንትኖች ናቡከደነጾር ሲጠይቃቸው ተጨንቀው፣ የዛኔ ሁሉም በተጠሩበት ሰዓት ዳንኤልና ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል ተገኝተው በቃ ሶስት ቀን ስጠን ሱባኤ ንግባት ትምድንል እግዚአብሔራችንና ፈጣሪያችን እናሳስብ ከዛ እኛ ህልሙንም ትርጉሙንም እንነግርካለን አሉት። እንደተባለው ዳንኤል በሶስት ቀን ነበር እሱ በያሰበው የገ- የገባው ግን እለቱ ህልሙ እግዚአብሔር ገለጸለት። ምን ነበር የህልሙ ትርጉሙ? የህልሙ ትርጉሙ ምንድን ነው? ቅድም እሱ እሱ ወርቅ እራሱ ወርቅ ነው አለ። ደረቱና ደግሞ እንደዚህ ብር ነው አለ። ስለምን ነበር ኮንሰፕቱ? ብቻ እጅ የተባለችው ክርስቶስ ነው የነበሩት እነዚህ ኃያላን ነገስታት ለዓለም የከበዱ የተፈሩትን ማንም ሳይፈነቅላት የመጣችው ድንጋይ እነዛ ሙሉ አፈራርሳ መልሳ ወደ ቦታ አለምን የሞላ ተራራ የሆነው የድንግል ማርያም ልጅ ክርስቶስ የነበሩትን ታላቅ እንትኖች በሙሉ አበቃሻ። በጣም ጥሩ የተናገርሽ ላይ ትሸለሚ ያለሽ ታላቁ ወንድሜ ኢንጂነር ታመነ ለዚች መላከ ምረት ኢንጂነር ታመነ ይሰጡና፣ ታላቁ ወንድሜ ደግሞ ለእሷ ይሰጣታል ማለት ነው። በጣም ጥሩ አሜን። ሶስት ንሙላ ሶስት ንሙላ እገስቲ ንገረኝ እያ አናቱ ወርቅ ነው። እሺ ይሄ ፊት ለፊት እና ጀርባ ደግሞ ብር ነው። ከዛ የታፋው እና ተፋው ደግሞ ብረስ ነው። እግሩ ግማሽ ወርቅ ግማሽ አፈር ነው። ከዛ ከተራራ ትንሽ ድንጋይ ወረደ እግሩ ስትመጣ እንዳለ ደቀቀ። ስዕሉ ግን ደቆመ ነው አልደቀቀም። ጽፎአልከታች ማንመሰለን በረከት ገብሩ፣ በረሀት ገብሩ፣ እግዚአብሔር ይስጥህ። አሁን አንተን የሚሸልም ሰው ማ መሰለህ እኔ በሕፃንነቴ ቅድም ወንድሞች አሉ፣ አሁን መምህር ሽመልስ፣ እነ መምህር ቦጋለ እዚህ ሁሉም ያሉት ማለት ነው ያሉ እዛ ስንማር በሕፃንነታችን አስራ ሦስት ዓመት እኔ ስማር የነበርኩት አባኪሮ ከቡና ሰላም ጋም መቃብር ቤት ውስጥ የተማርኩት 13 ዓመት ስኖር ማለት ነው። ወኛ እንደዛ ሆኖ ነው ትምህርቱ የገባን እኛ የአብነት ትምህርቱና እዛ የተማርኩበት ቦታ እኛ ሰበካ ጉባኤ ሊቀመንበር የሆኑ ትልቅ ሰው ነበሩ፣ አቶ በለጠ ጋሻው ይባላሉ። የሳቸው ልጅ ዛሬ መካከላችን አለ፣ አቶ ጌታቸው። እሱ መጥቶ ለዚህ የሚሰጥልኝ እሱ ነው፣ ምክንያቱም ባለውለታዎች ስለሆኑ ነው። በዚህ አጋጣሚ አንተን ምን አመሰግናለሁ ጋሽ በለጠ እሳቸው በተቀበሩበት መቃብር እናንተ በሰራችሁት በአማረ ቤት፣ እንደውም ሌሎቹ ዲያቆናት ድሮ የቆሎ ተማሪ ሁሉ እንቀልል ነበር፣ እኛ ባለ ሰረገላ ቁልፍ ነው ያለን ብለን ሊቀሰሪው ማንቦ ጋር ነበረ። ለየት ያለ ቤት ነው ያንተ አባት ስለሰሩ፣ ነው እዛ የተማርነው በቤተ ክርስቲያን ውስጥ እና ጌቴ፣ እግዚአብሔር ያክብርልህ። ለዚህ ወጣት ሸልመው እሱን መጽሐፍ እግዚአብሔር ያክብርልህ። በጣም ጥሩ እግዚአብሔር ያክብራችሁ ሁሉንም እግዚአብሔር ይስጥልን እግዚአብሔር ያክብርልን በዚህ ነው እንግዲህ የምናበቃው ታደሰ ከደብረ ቢ ሚካኤል የመጡትን ስም እዛ ጋር ያማያቸውን ስማቸውን ትጽፍልኛለህ እና ስልካቸውን ትጽፍልኛለህ ሰለሜ ከሆነ እነሱ አሉ በዛ መልክ ይሆናል ምን ነበር ህልሙ ህልሙ አይቶት ጠርቶት ነበረ ንጉሱ ማለት ነው ከዛ እነ ዳንኤል ህልሙን አምጡ ካልሆኑ ነግሬ ነበር። ለማሳጠር ለመሰጠረ ያህል አንደኛው ራሱ የወርቅ ነው። ሁለቱ እጆቹ እና ደረቱ የብር ነው። ሆዱ ያጀርባው ነሐስ ነው። ብረት ነው። ግማሹ ብረት፣ ግማሹ አፈር። ከተራራ ላይ ሳይነቀጥ ያለ እጅ ከመታች በኋላ ከፈረሰች በኋላ ድንጋዩ፣ ሌሎቹ ሚስጥሩ ግን ምን ይመስላል? እኔ አድሬሰና ቋሚ ጨቀጨቅሃለሁ ጨቀጨቅሃለሁ፣ አንድ መጽሐፍ ይሰጠሃል። ጃፋር ሄደ ሄደ። ጥሩ መላከ በረት ለዚህ ለአብርሃም አንድ መጽሐፍ ይስጡልኝ፣ ይሄንን መጽሐፍ ይስጡልኝ። እዚያ ጋር ፈርምልሃለሁ ቃል ስለገባው